በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር ልጆች ተወደዳችሁ አብ ልጆች ብሎ የጠራችሁ ወልድ ኢየሱስ ክርስቶስ መስቀል ያተሰቀለላችሁ ሞተለን የሞተላችሁ በዛ መድኒት የሆንልን ዳ ይከፈለልን ይከፈለላችሁ ወርቅ በሆነ ደግሞ ያዳነን ዳዳናችሁ መንፈስ ቅዱስ ያተመን ያተማችሁ ብሩካን እግዚአብሔር ልጆች የርስቶ ተካፋዮች እግዚአብሔር ልጆች ወደ ደረቱ የምትጠጉ ወዳጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ የተወደደ የተመሰገነ ይሁን። ዛሬ እግዚአብሔር ቃሉን እየሰሙ ዳተኛ መልስ ስለሚሰጡ ሰዎች መልዕክት አለው። ሁላችንን ይመለከታል። ይሄ መልዕክት የምናገኘው በእስኬል ትንቢት ምዕራፍ 33 በቁጥር 30 ጀምሮ ነው እንሄድና እግዚአብሔር ያለውን ቃል ምን እንደሆነ እንስማ ብለው ይናገራሉ። ሕዝብ እንደሚመጣ ወደ አንተ ይመጣሉ፣ እንደ ሕዝቤም በፊት ይቀመጣሉ ቃል ቃልህንም ይሰማሉ፣ ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ፣ ልባቸው ግን ስስታቸውን ትከተላለች። እነሆ አንተ መልካም ድምፅ እንዳለው እንደሚወደድ መዝሙር ማለፊያም አድርጎ በገና እንደሚጫወት ሰው ሆነህላቸዋል። ቃልን ይሰማሉ፣ ነገር ግን አያደርጉትም። እንግዲህ እነዚህ ሰዎች ጉባኤ አለ፣ ኑ እንሄድ፣ ትምህርት አለ፣ በጣም ድንቅ የትምህርት ቻናል አለ፣ ኑና እንስማ ይላሉ። በሰልፍ ይመጣሉ፣ ያዳምጣሉ። ቤተክርስቲያንም ሲሄዱ እግዚአብሔር ቃል ሲሰበክ ጉባኤ ሞልተው መቀመጫ ይዘው ይማራሉ። ነገር ግን ያ ብቻ አይደለም፣ በፍቅር ቃል ይገልጡታል። አገልግሎቱን ያደንቃሉ፣ ሰባኪውን ያደንቃሉ። ወይ ጉድ፣ ምን አይነት ቀን ነው ዛሬ? ደስ የሚል ትምህርት ተማን ይላሉ ነው የሚለው አያችሁ። እነዚህ ሰዎች ተሰብስበው ወደ ስቅሄድ እንደሚመጡ እኛም እዚህ ጉባኤ ላይ ያለን ሰዎች ተሰብስበን ወደ እግዚአብሔር ቃል እንመጣለን። ይሄ በጣም ድንቅ ነገር ነው። ጌታ እግዚአብሔር ለመምጣታቸው አይደለም ቅሬታ ያቀረበው ቃሉን ለማድነቃቸውም አይደለም ቃሉን ግን ለመስማት አለመፈለጋቸው በተግባር ነው። እና እነዚህ ሰዎች ይመጣሉ፣ በጣም ደግሞ ያደንቃሉ፣ የሚናገሩትን ሰባኪዎች ያደንቃሉ። ሶሻል ሚዲያ ላይ በቀደም የምትወዱ ሰባኪ ማን ነው የሚል አንድ ጥያቄ ቀርቦ ዝንብብዬ ወንደሞ ተቀምጬ የሰውን ኮሜንት ሁለት ሺህ በላይ ሰዎች አያለሁ እና ኮሜንታቸው የሚያደንቁትን ሰው ዝርዝር ይጻፉ ነበር። በፍቅር ቃል ነው የሚጽፉት። ውይ እሱን የመሰለ መምህር፣ እሱን የመሰለ አባን የመሰለ መምህር፣ መምር የመሰለ መምህር፣ ቀሲስ ከድን የመሰለ መምህር ይላሉ ሰዎች። ግን የማስተማር ግቡ እሱ ነው ወይ? እግዚአብሔር ልጆች፣ ሁለት ሜትር ማይሞላ ደካማ ሰው አዝንቆ ማለፍ ነው ወይ? የማስተማር ጥቅሙ፣ ግቡ እኛ ወንጌል ምን ሰብከው? ዘማሪያን ወንጌል ምን ዘምረው እናንተ ከእኛ ጋር ፎቶ እንድትነሱ ብቻ ነው ወይ እግዚአብሔር ልጆች ምን አይነት ሰባኪ ነው ምን አይነት ድንቅ መምህር ነው እንድትሉን ነው ወይ ይሄ ምንድን ነው ጥቅሙ ምንድን ነው ረቡ ይሄ እናንተ ጉባኤ ላይ መተን ሁላችንም መቀመጣችን ድንቅ ነገር ነው ምንም እግዚአብሔር ቃል ፍላጎት የላችሁ ሰዎች ደግሞ አሉ በቅርቡ ጊዜ ከዓለማዊ ሚዲያ ወደ ቤተክርስቲያን የተመለሱ ወጣቶችን አግኝቼ ነበር። ዓለማዊ ያለን የእግዚአብሔር ቃል የሚናገር ሰው ወይም ቄስ ወይም መነኩሴ ለእኛ መቀለጫ ነዋል። ማመን ሁሉ ነው ያቃተኝ። እንደዚህ እንደሚሰማቸው አላውቅም ነበር። እንደው ኃጢአተኛ ነኝ ብለው አፍረው የሚሸሸጉ እንጂ የመሰለኝ ሰውም በዚህ ልክ አገልጋይ ነን ቃሉ ብዬ አላስብም ነበር። ቃሉ የሚናገር የሚሰብክ የሚቀድስ ለእኛ መቀለጃ ነዋል። ቀልድ ነው እናንተ። ስማችንን የቀየረ እንሰድበዋለን። አሁን ግን ልባችን ሲመለስ ተጸጽተን ስንመለስ ግን ህይወት ሌላ ነዋል። ምንድነው በዚህ ንግግር ውስጥ የገባል? ፈጽሞ እግዚአብሔርን ቃል ደግሞ የማይፈልጉ ለእግዚአብሔር ቃል ዝንባሌ የሌላቸው የእግዚአብሔርን ቃል አገልጋዮችም እንደ ጠላትና እንደ ተራ መጫወቻ የሚቆጥሩ መናኛ አድርገው የሚያዩም ሰዎች አሉ። ከእነሱ ግን የእግዚአብሔር ቃል ይሻለናል ብለው የመጡ ወይም የመጣችሁ እናንተ እኔም እንሻላለን። በብዙ ነገር ነው የምንሻል። ቢያንስ እግዚአብሔርን ቃል የመስማት ፈቃደኝነት አሳይተናል። ለዚህ ምስጋና ይገባል። እግዚአብሔርን ቃል የሚሰሙ የተባረኩ ናቸው። በመስማታችሁ እንዲጸጽታችሁ አይደለም። ቤት ትምህርት የሚሰጡ ግን ደግሞ የነዚህ የሕዝቅኤል ዘመን ሰዎች እንዳያችኋቸው ይመጣሉ፣ ጉባኤውን ይሞሉታል። ከዛ በፍቅር ቃል ይናገራሉ። የሰው እኮ ባህሪ ነው፣ ይደንቀላል። እግዚአብሔርን ቃል ስንሰማ እመርቃለሁ። እኔ አሁን መመረቅ ነው የምወደው። ሰው ጥሩ ነገር ሲናገር ሳዳመጥ፣ ህይወቴን የሚነካ ነገር እመርቀዋለሁ፣ ዘር ይባረክለዋል። ልቤ ደስ ሲለው ውስጥ የዘይት ሲፈስ፣ የእግዚአብሔር ቃል ሲፈስ ደስ ይለኛል። እናንተም እንዲህ ትላላችሁ፣ ቃለ ህይወት ያሰማልን የሚሉ ኮሜንቶች ብዙ ጽፋላችሁ። እግዚአብሔር ይባርካል። እነዚህ ሰዎች ይመርቃሉ፣ ደስ ይላቸዋል፣ ግን ይገርማቸዋል። ልዩ በገና እንደሚጫወት ዘማሪ ነው። ግን ነብዩን የሚያዩ በገና ድምፁ ብቻውን ሌላ ቃል አያወጣም። በገና ታውቃላችሁ፣ ንዝረቱ ከተፈጥሮዊ የሙዚቃ ትሆን ከፍ ያለ ስለሆነ የሰዎችን አእምሮ የመቆጣጠር አቅም አለው። ስለዚህ ሰዎች ያንን ሲሰሙ አይምሯቸውን ሙሉ ለሙሉ የማሳረፍ ሰላም የመስጠት ከሌላ ሐሳቦች ተሻምተው የሌሎች ሐሳቦችን ጭንቀቶችን ቦታ ያ የበገና ድምፅ ይወስዳል። ስለዚህ ረፍት ይሰማቸው አሁን ነች ሰዎች እስቅኤልን የሚያዩት እንደ በገና ተጫዋች ነው። እንደ በገናው ነው የሚያዩት። ሲናገር ቃሉ ያሳረፋቸዋል። እስቅኤል ተስፋን የሚናገር ነብይ ነው። የሞቱ አጥንቶች እንደሚለመልሙ የተናገረ ነብይ ነው። እግዚአብሔር አዳኝ እንደሆነ የተናገረ ነቢይ ነው። እስራኤል ከተበተኑበት የሚሰበሰቡበት ዘመን እንዳለ የተናገረ ነቢይ ነው። አሁን ዘመን ድረስ እስራኤል ሀገር ብትሄዱ ብዙ የመንግስት ተቋማት ላይ የሕዝቅኤል ትንቢት ጥቅስ ተጽፎ ታገኛላችሁ፣ ይገርማችኋል። እስራኤል የመኖር ተስፋቸውን የተናገረ ነቢይ ነው። ስለዚህ ይወዱታል፣ ተስፋ ስለሚናገር በጎ ቃል ስለሚናገር እንደሚወዱትም ይነግሩታል። ወይ እሱን የመሰለ ነቢይ ማናለም ይሉታል። ይሄ የወላቸው የእግረ መንገድ ስራ ነው። አንድ ሯጭ መንገድ ላይ ውሃ ሲሰጠው ውሃውን ተቀብለው እንደሚጠጣ አይነት ነው። ይሄ አገልጋዩ ማድነብ፣ በአገልጋዩ መገረብ፣ ትምህርቱ አቤት ማለት የእግረ መንገድ ስራ ነው። ግቡ ግን ያንን እግዚአብሔር ሊያስተራሽ የፈለገውን መልእክት በልቡስ ማኖር ቤትን በዛ ቃል መስራት ነው። ቃልን ሰምተው ቃሌን ሰምተው የሚፈጽሙ ሰዎች ቤታቸውን በአለት ላይ እንደሰሩ ይመስላሉ። ንፋስም ነፈሰ፣ ጎርፍም ጎረፈ፣ ነገር ግን ቤታቸው አልወደቀም፣ በአለት ላይ ቆመዋልና። ጌታዬን ሲያስተምር ቃሌን ሰምቶ ቃሉን የሰሙ ሰዎች ቤት የሚሰሩበትን አለት ነው የሚጠርቡት የቤታቸውን እልቅ መሰረት ነው የሚቆፍሩት። ብርቱ ኃይለኛ ነፋስ ሊመጣ ይችላል። ትዳር የሚነቀንቅ ልጅም የሚነቀንቅ ኑሮ የሚነቀንቅ በርትተው እንዲሻገሩ የሰሙት ቃል ያግሳቸዋል። በትክክልም ደግሞ የሚገርማችሁ በህይወት ውስጥ እኔም ታናሹ ካህን እንደተማርኩት በህይወት የሚያቆመን የእግዚአብሔር ቃል ነበር። ከባባድ ማዕበል ውስጥ ካለፉ ሰዎች አንዱ ነው። እነዛን ከባባድ ማዕበሎች ማለፍ ያስቻለን የሰማነው እግዚአብሔር ቃል ይህን ቃል ቤት እንድንሰራበት ነው እግዚአብሔር ይነግራል። ሰው እንድናደንቅበት አይደለም። ምንም ሌላ ነገር እንድናደርግበት አይደለም። እንደ በገና እንድንዝናናበትም አይደለም። እረፍት ሊሰማን በቃሉ ይችላል፣ ግን እግዚአብሔር ምን እያለ ነው ማለት ግን ተገቢ ነው። ያችው እኔ ሰዎች በልባቸው ጥቃቸውን ይገልጻሉ። በገና እንደሚጫወት ጥሩ ባለ በገና ሰው ይወታል፣ ግን ቃሉን አይሰሙትም። ብዙ ጊዜ ስለ ንሳ ሰምተዋል፣ አንዳቸውም ግን ንሳ ቀብ ብዙ ጊዜ ስለ ቁርባን ሰምተዋል፣ ግን ብዙዎቹ ቆርባ ያውቁ የሚሰሙትን ሳይሆን የሚሰማቸውን ያምናል። እግዚአብሔር ቃል እኮ ዋና ዓላማው ከራሳችን ጋር ማፋታት ነው። አትችልም ከሚለው ማንነታችን፣ አትጸድቅም፣ ቆሻሻ ኃጢአተኛ፣ ሙትቻ ነህ ከሚለን ከራሳችን ማንነት አፋቶ የተሰጠንን ጸጋ ስጦታ ነግሮ ሰው የሚያደርገን እግዚአብሔር ቃል። ሰዎች ግን ራሳቸውን ያምናል፣ ስሜታቸውን ይከተላል። ወንጌል ቆረቡ ይላቸዋል፣ ስሜታቸው ግን አትቆረቡ ይላቸዋል። ወንጌል እግዚአብሔር መሐሪ ነው ይላቸዋል። ስሜታቸው ግን ኃጢአተኛ ነው ይላቸዋል። ወንጌል የእግዚአብሔር ብለት ለዘላለም ይላቸዋል። ስሜታቸው ግን ይህን ሁሉ ነገር ማሰርተ እግዚአብሔር አይለቅም ይላቸዋል። ብዙ ሰዎች ከሚሰሙት ይልቅ የሚሰማቸውን ያምናሉ። የብዙ ሰዎች ችግር ያ፣ የብዙ ምዕመናን ችግር ውድቅ የሚሉት በመንገዳቸው በዚህ ምክንያት እግዚአብሔር ልጆች፣ ስለዚህ እንዴት እንድሰማ መጠንቀቅ አለብን። ምን ሰማውን፣ ምን ጋር፣ ምን የምንወስደው የታደረስ ነው? ራሳችሁን ጠይቁ። እኔን ራሴን ጠይቃለው። እንደ እናንተ ተማሪ ነኝ። የሚገርማችሁ ይህን ትምህርት ዘግቼ መጀመሪያ እኔ ነው የሚሰማው። የምሰማው ደግሞ እንዳስተማሪ አይደለም፣ እንደ ተማሪ ነው። አንዳንድ ጊዜ እያለቅስኩኝ አዳምጣለሁ። ስለዚህ አብረን ነው የምንሰማው፣ አብረን ነው የምንጠይቀው። ቃሉ ሌት የሚወሰድ ነው። ምን ያህሉ ሰራንበት? ምን ያህሉ ተጠቀምንበት? ምን ያህሉ ለህይወታችን መልስ ሰጠን? ጥበብ ሰጠን? ለስራችን፣ ለኑሯችን፣ ለትዳራችን፣ ለወንድነታችን፣ ለሴትነታችን፣ ለአባትነታችን፣ ለእናትነታችን ምን ሰጠን? ምን አይነት ጉልበት ጨመረላችሁ? እንዴት አይነት እምነት በውስጣችሁ አደገ? እግዚአብሔር ላይ ያላችሁ መታመን ምን ያህል ፐርሰንት ደረሰ? ሙቀታችሁ ምን ያህል ነው? ጤነኛ ሙቀት ነው ያላችሁ የመንፈስ ሙቀታችሁ? የእግዚአብሔር ቃል አግዟችኋል ወይ? የእግዚአብሔር ቃል ተልኮን ሁሉ ይፈጽማል። ሰሚዎቹ ግን ደምሰሙት ይወስናሉ። ሰሚዎቹ እንደ በገና ጨዋታ ሊያዩት ይችላሉ። ሰሚዎቹ መዝናኛ ሊያደርጉ ትችላሉ። ኢንተርቴን በቃሉ ማድረግ ብቻ የአብዛኛው የምዕራባውያን ክርስትና እንዲወድቅ ምክንያት የሆነው ይ አስተማሪዎቻቸው የሚፈልጉትን የሚነግሯቸው የብልጽግና ወንጌል እንዲስፋፋ ያደረገበት ምክንያት ነው። በቃ የጌታ ትምህርት ተረስቷል። ዓለም ላይ ምቅባ ሚስ ትምህርት አይሰበክም። ዓለም ላይ ሰሚዎቹ ና ይፈልጉ ይቆረቁራቸዋል። ጠላትን ስለመውደድ፣ ስለማካፈል ሁለት ያለው አንድ ስለመስጠት፣ ክፉን በክፉ አለመቃወም፣ ይቅር ስለማለት፣ አንድ ድሃ በኢየሱስ ክርስቶስ ስለማየት አይሰበክ። ታገኛለህ፣ ትወርሳለህ፣ ትጨብጣለህ የሚሉ ስብከቶች የሞሉት ለምን ይመስላችኋል? ሰዎች የሚቀመጡት እንደ ባለ በገና ሰባኪውን ለመስማት ስለሆነ ነው። ሰባኪውም ልዩ አውታር ያለው በገና ነው የሚሆንላቸው። የህይወት ለውጥ እንዲያመጡ መስራት አንዳንዴ በአጋንንታዊ ምትሃትና አስማት ሰዎችን እያፈዘዙ እንዲበሉ እንዲበሰበዙ ያደረጋቸዋል። እያቸው የምዕራብ ቤተክርስቲያን እንድትወድቅ ያደረጋት ያ ነው። ቃሉን ኢንተርቴን ማድረጊያ ብቻ ስላልኩ፣ መዝናኛ ብቻ ስላልኩ ሊሰሙት ሊኖሩት አልፈለጉ። ቃሉን ለሰው ለማካፈል ይሄን ቃል ተጠቅምበታለሁ ባሌ፣ ሚስቴ፣ እህቴ፣ ወንድሜ፣ ጓደኛዬ በዚህ ቃል እንደዚህ እስቲ ማለት ለልጆች መመስከር ራስን በዛ መስታወት ውስጥ መመልከት ከዛ ራስ ላይ ያለው ቆሻሻ ማንሳት፣ ቃሉ ዓላማው ያለው እና የእስክኤል ዘመን እስራኤል በዚህ ምክንያት ነው የተነቀፉት። እና መጨረሻ ላይ እግዚአብሔር ምንድን ነው ነቢዩን ያነሳባቸው ነው። እንሆ ይህ ይመጣል፣ በመጣም ጊዜ እነሱ ነቢይ መካከላቸው እንደነበረ ያውቃሉ። ነብዩን ያጡታል። ከዛ በሚለው እግዚአብሔር ተናጋሪው ተናጋሪ ኖሮ ኖሮ ኖሮ ልም ይላል። ከጠቅላ ዞር ይላል። ነቢዩ ሕዝቅኤል ዘወር ሲል ነቢይ እንደነበረ ይገባቸዋል። ከዛ ብሎን ነበር እኮ ይላሉ። ዘመን ካለፈ በኋላ ጊዜ ካለፈ በኋላ እየተጸጸቱ እንደ መማር ነገር የለም። ሁሉም በጊዜው ጉባርኮ መስፋት እንደጌታ ያስፈልጋል ስለ ጌታችን ስለ ኢየሱስ የተጻፈው ይሄ ነገርን ሁሉ በጊዜው ውብ አርቆ ሰር በጊዜ ነው የሚሰራው። ቃል ሲመጣልን በጊዜ እንሳንባት በጊዜ መቁረብ፣ በጊዜ ደግ መሆን፣ በጊዜ መልካም መሆን፣ ራስን ስሜትን መቆጣጠር ማረም፣ መንፈስ ቅዱስ እንዲያግዘን መስራት፣ ከኔም ጋር አንድ ላይ ሁላችን በቃር በጊዜ በጊዜ በጊዜ ካለፈ በኋላ እየጸጸትን አስተማሪ የነበረ ማለት ተገቢ አይደለም ተገቢ አይደለም። የሰማኑን ቃል በልባችን ጸሐፍ መንፈስ ቅዱስ ይባርከን። እግዚአብሔር ቸርነት እናታችን የቤታችን ረድኤት በረከት የሚላጥ ጠበቃ አብሮ ይሁን። ትምህርቱ ላይ ኮሜንት፣ ላይክ ስለምታደርጉ እግዚአብሔር ይባርካችሁ። ቃል ለምሰሙ ልማት ይሁን፣ ለምትወዱት ልማት ይሁን። ተግሳጹ ልባችን የምንፈልግበት የምናነጽበት እንጂ ተስፋ የምንቆርጥበት እንዳይሆን መንፈስ ቅዱስ ይጠብቀን። ቀሲስ አሸናፊ በማለት ነው።